አሁን በዚህ ከዘመቻ መቶ ተራሮች ወዲህ ያለውን መቁጠር ከባድ ነው ለኛ ምናልባት የቤት ለቤት አናላይስ መስራት ይኖርብናል። የአማራፋ ነው በጎጃም ከተና ውስጥ አጠቃላይ የና አብይ አህመድ ሶስት እዝ ነው ያለ። ከሶስት እዝ ሰባት ጦር ነው ያለው እንግዲህ አስብ ከሀምሳ ፐርሰንት የሚሆነው የሀገሪቱ ጦር ያለው ጎጃም ላይ ነው ማለት ነው። አየ አስራ አንድ ኮሎኔሎች ይሄ ኮሎኔል አባቴ ይባላል አሽፋ ላይ አንድ ቀን የደመሰሰው ኮሎኔል ከእሱ በታች ያሉ የክፍለ ጦር አዛዥ የሰባ ሁለተኛ ክፍለ ጦር አዛዦች ከሱ በታች ያሉ ሁለት የሻለቃ መራት ጭምር የተደመሰሱት ሙሉ ክፍለ ጦሩ ሲደመሰስ ሰባ ሁለተኛ ክፍለ ጦር አዛዥ ነው የተደመሰሰው። አስራ አንድ ኮሎኔል ደምስሰናል። አምስት ብርጋዴር ጀኔራሎች ደምስሰናል። በአጠቃላይ በአማራ ፋኖ በጎጃም ቀጠና ውስጥ እየተደረገ ያለው ተጋድሎ ወደፊት በብዙ በብዙ መጽሐፍ በብዙ መጽሔት በብዙ ፊልሞች ተሰርቶ ለትውልድ ለማስተማሪያነት ለታሪክ ተከትቦ የሚኖር እንጂ እንዲህ በአምስትና በአስር ደቂቃ በኔ ቃል የሚገለጽ አይደለም እነ መአምር ተሰማ በአመሩት ትኳን ባለፈው ከነሀሴ ሁለት ሺ አስራ አምስት እስከ ታህሳስ ሁለት ሺ አስራ ስድስት ድረስ ሀያ አምስት ሺህ እግረኛ ተዋጊ ነው በአማራ ሳነ በጎጃም ቀጠና ውስጥ የተበተነው ማለት ነው ይህ የሚያሳይ እንግዲህ ከታህሳስ ሁለት ሺ አስራ ስድስት እስከ ዛሬ መጋቢት ሁለት ሺ አስራ ሰባት ድረስ ምን ያህል ጠንካራ ወደ ውጊያዎች ተደርገዋል ምን ያህል ጊዜ ኦፕሬሽን ተሰርቷል እንግዲህ አባርዘው ይሄንን አብዛኛውን ፐርሰንት የሚወስደው የአብይ አህመድ ኃይል ሀይል መሳሪያውን የሚያስረከበው የተደመሰሰው ሙትና ቁስለኛ የሆነውም ከርቶ ወደ እናት አባቱ ቤት የሄደው እዚህ ቀጠና ነው ማለት ነው። ለዚያም ነው እና አብይ አህመድ በየመግለጫቸው በተለይ ጎጃም እያሉ ጎጃም የጅብ ቆዳ ይዘው ተዋጉን ምን አሉን ጥይት አይበታቸው፣ የተለያየ ስም እየሰጡ ጎጃም ተሰርቶ ነው ይሄ ይፋ መደረግ ያለበት እንጂ፣ ከባድ ተጋድሎ እየተደረገ ነው። ወንድማሪ በአጠቃላይ በጎጃም በጎንደር በሸዋና በወሎ ቀጠናዎች የአብይ አህመድን ጠላት በከበባ በደፈታና በሽምቁ የመደብሰሱ ስራ እንዲሁም የመማረኩና የማስከዳቱ የመበተኑ ስራ ተጠናክሮ ቀጥሏል። እንግዲህ በዛሬው ዕለትም የአማራ ፋኖ ነው በጎጃም በዘመቻ አንድነት አራት ወደ ውጊያዎች ላይ ከባድ ማጥቃት አድርጎ ጠላትን ደብስሷል። መሳሪያም ማርኳል። የሰው ኃይልም ማስከድተዋል። ደህንነቶችንም እንደዚሁ በቁጥጥር አውሏል። ከዚህ መካከል በአንደኛ ክፍለ ጦር አማሪት የምትባል ከመራዊ አምስት ኪሎ ሜትር ርቀት ላይ የምትገኝ እዚው መራዊ ጀርባ ያለችን አነስተኛ ከተማ ሰፎ የነበረውን ጠላት በመደምሰስ መሳሪያውንም በመማረክ የተወሰኑ ወታደራዊ አመራሮች ብቻ ሮጠው መራዊ ከተማ ሲገቡ ቀሪውን ኃይል ሙሉ በሙሉ በደምሰስ የተቻለ ሲሆን ከተማዋም ነጻ ማድረግ ተችሏል። አማሪት አምስት ኪሎ ሜትር ርቀት ላይ ያለች እዚው መራዊ ዋናው አስፋልት አጠገብ የምትገኝ ከተማ ናት። ተቀጥሎ የተደረገ ውጊያ ከዚሁ ከቢኮሎ ከተማ ሰባት ኪሎ ሜትር ርቀት ላይ የምትገኝ ዳጊ የምትባል ከተማ ላይ ነበረ። በተደረገ የከበባ ማጥቃት እንደዚሁ የአብይ አህመድን አንድ ሻለቃ ጦር ደምስሰናል። ቀሪው ወታደራዊ አመራሮችን ጨምሮ ቀሪው የስታፍ አባል የሆነው የጠላት ኃይል ወደ ቤተ ክርስቲያናት በመግባት ፋኖ ወደ ቤተ ክርስቲያን እንደማይተኩስ ስለሚያቅ ወደ ቤተ ክርስቲያን ገብቶ ምሽግ በመያዝ ከዚያ ሆኖ እየተኮሰ የፋኖ ኃይል መልስ ሳይሰጥ ወደ ኋላ መውጣት ችሏል ማለት ነው። ሶስተኛው ቦታ ገርጨጭ የተባለ ደቡብ ሜጫ ወረዳ እዚሁ አንደኛ ክፍለ ጦር ነው። ገርጨጭ ላይ እንደዚሁ አንድ ሻምበር ወይም ሰላሳ አንድ የሚደርስ የጠላት ኃይል ተደምሷል። ሌላው ሰባተኛ ክፍለ ጦር አብራታጅት ብርጌድ እንደዚሁ ኮርክ የምትባል ከተማ ላይ በተደረጋ ወደ ውጊያ ኮርክ የነበረውን ጠላት በመደምሰስ ከተማዋን ነጻ ማድረግ ተችሏል። በአጠቃላይ የአማራ ፋኖ በጎጃ በዘመቻ አንድነት በየአካባቢው በተጠናከረ መንገድ የጠላትን አከርካሪ በመስበር መሳሪያውን በመማረቅ ተተኳሹ ሎጂስቲኩን በመማረቅ በማስከዳት የመበተን የመደም ሰው ስራ ጠንክሮ ቀጥሏል። ዘመቻ አንድነት በነገ ሁለቱን ተጠናክሮ ይቀጥላል። ወንድማል ይሁል እና አብይ አህመድ የኢንቴሊጀንስ አናላይሲስ ሰርተው አያውቁም። ደህንነት የደህንነት ትንተና አይሰሩም። ለምን ደህንነት የሚባል የላቸው። ሁልጊዜ የሚሰሩት የፖለቲካ ትንተና ነው። የፖለቲካ ትንተና ለመስራት የፖለቲካ ግብዓት የሚወስዱት ከናገኘው ተሻገር ከናረጋ ከበደ ነው። ካረጋ ከበደ ሪፖርት

ሩል ነው የምን መታን ሄድ ነው እንደፈለግ እናደረግለን እያሉ ሲፎክሩ ነበር። የአለም መሪዎች እኛ መሆን አለብን እያሉ ሲዝቱ ነበር። ሶስት ክላሽ ይዘ ውን ውን ስትል ቤተ መንግስቱ ታየ እያሉ ሲሳለቁ ነበር። ያላረጉት አለ። የስነ ልቦና ቶርቸር ለመፈጸም የሞራል የበላይነት ለመውሰድ ፋኖ አይችልም አቅል የለው ማለት ያላረጉት ነገር አለ። ለኢትዮጵያ ሕዝብ ያልነገሩት ፕሮፓጋንዳ አለ። ጆሮን አላቆሰሉት። እውነታው ሌላ ነው። መሬት ላይ ያለው ሀቅ ሌላ ነው። እኛ የምንለከው በአራት መሰረታዊ መንገድ ነው። አንደኛ ጠመንጃ በነሳንበት የአማራ ጥያቄ የአማራ ሀሳብ ሁለ ሁለተኛ ተዋጊ የሰው ኃይላችን እና ጠመንጃችን፣ ሶስተኛ ህዝባችን ህዝባችን፣ አራተኛ መዳረሻ ጎላችን። እነዚህን ሁል ጊዜ ከአብይ አህመድ ከጠላታችን እና ከሌሎች ጠላቶቻችን ብለን ከምንፈረጃቸው ኃይሎች አምስት እርምጃ እንቀድማቸዋለን። በእነዚህ አራት መሰረታዊ ጉዳዮች በእነዚህ አራት መሰረታዊ ጉዳዮች ጠላታችንን ቀድመ ነው ስናሸንፈው ነው። ዛሬ ተመልሶ ከሌ ጋር ሰሩ፣ ከሌ መራቸው፣ ከሌ አዛቸው የሚል ፕሮፓጋንዳ ያመጡት። ዛሬም መናገር የምችለው ትናንትናም ስናገር እንደነበረው ዛሬም የምናገረው ነገም በኮንፊደንስ መናገር የምችለው እንኳን አብይ አህመድ ሲሄዱ መሀ ጊዜ ይክርና እንኳን እነ ብርሃኑ ጅላ ይባሉ ምርኮኞች ይክሩና አደለም ይሄን ሰፊ መልካ ምድር ያለው ህዝብ አደለም ይሄን ብዙ ሚሊዮን አማራ አደለም ብዙ ሚሊዮን የተፈጥሮ ሀብት ያለው ህዝብ ትንሽ ብንሆን እንኳን በእነዚህ ሰዎች አንሸንፍም። ስለዚህ ሀይላችንን እናደራጃለን፣ እናሰለጥናለን፣ እናስታጥቃለን። የተፈጥሮ ሀብታችንን እንጠቀማለን። መልካ ምድራችንን ወጥተን ገብተን እንጠቀመዋለን። ይህንን አጣምረን ድርጅታችንን ፈጥረን አንዱ ሆነን አብይን እናሸንፋለን። ከዚያ ውጭ እኛ የማንንም ህይወት አለም አልተዋስንም፣ ከማንም አንዋስም። ማንም እንዲመራንም አንፈቅድም። ከዚህ በፊትም እንመራነውም ዛሬም አናደርገውም ወደፊትም አናደርገው። መልሳችን ይሄ ነው። አጠረ ሲል አንድ ዳና ድማሱ የሚባል ዘፋኝ ያለ አራት ኪሎ እያለ የሚዘፍነው ወርቅ አልማዝሽ ምንሽ ዲናር ነው ወርቅ አልገዛ ዲናር የሚል። እስኪ አብይ አህመድ ሲያድናና ያ የተዋበ ቤተ መንግስት እኛን ተሻግሮ ከጓስ ሲሆን አዲስ አበባ ለመግባት ሲያድን እናየዋለን። እኛ ይኸውልህ አብይ አህመድን ወይም ከአብይ አህመድ ጋር የምናደርገው ጦርነት በአጭር ጊዜ ጀምረነው የእነ ቶሎ ቶሎ ቤት አይነት ጨዋታ አይደለም። የጀመርነው ለግማሽ ክፍለ ዘመን በሀሰተኛ ትርክትና በተሳሳተ በግራ ዘመን መሪወት አለ አማራው በአላማ መሀይም እንዲሆን፣ ፖለቲካ እንዳይገባው፣ የፖለቲካ ተሳታፊ እንዳይሆን በአላማ መሰረት እንዲገለል የተደረገ ህዝብ ነው። አሁን ይህን እኛ እንደገና እየቀሰቀስ ነው በዚህ ትውልድ፣ ይህ አዲሱ ትውልድ ማለት ግማሽ ክፍለ ዘመን ጊሪ የሳተውን የአማራ ማህበረሰብ የማህበረ ፖለቲካውን እና የማህበረ ኢኮኖሚውን እንደገና የመቀስቀስ ነው። ቻርጅ የማረ ፕሮግራም ነው። ይሄ ይ ኢንትሮዳክሽነሪ ዋር ላይ ነው ያለ ነው። ስለዚህ አሁን አማራ የሚባለው ህዝብ አጠቃላይ በግምት አርባ ሚሊየን ቢሆን አርባ ሚሊየኑ መካከል ግማሹ ሀያ ሚሊየኑ ወጣት ቢሆን ከግማሹ ሀያ ሚሊየኑ ወጣት መካከል አስር ሚሊየኑን ፋኖ እናደርገዋለን ማለት ይሄ አሰልጥነን አስታጥቀን አክቲቭ ተዋጊ የምናደረግበት ዘመን እየረዘመ ይሄዳል እንጂ አብይ አህመድ ሰርቫይቭ አድርጎ እኛን የሚቋቋምበት የፖለቲካም የሀይልም የሞራልም የኢኮኖሚም አቅም የለው። አዳክመነዋል። የሀገሪቱን ኢኮኖሚ እኮ እኩል እየተካፈለ ነው። በምን አንድ አስፋልት ተቆጣጥረን፣ ሁለት የሚያመጣውን መሳሪያ እየማረክን እያስገዳን እየተቀበል፣ ሶስት ተተኳሹና ሎጂስቲኩን እያስገዳን እየማረክን። አይ እኛ እኮ የምንዋጋው በአብይ አህመድ ጠመንጃ ነው። ይህና ቢወስን ጀምረው እኛ ጥቁር ክላሽ አልነበረ ነው ሌሎች ስናይፐሮች አልነበሩን። ዲሽካ ሞርተሮች አልነበሩን። ይሄን አብይ አህመድ ይዞ መጥቶ ነው ለእኛ የተረከብ ነው ራሱ መሳሪያ እየተዋጋ ነው ነው ስለዚህ እኛ ቅድም እንደነገርኩ መጀመሪያ ላይ ጠመንጃችን እና የሰው ኃይላችን በየጊዜው እየጨመረ ነው ወይስ እየቀነሰ ነው? የእኛ መመዘኛ ከጊዜ ወደ ጊዜ እየጨመረ ነው። በምንድን? ሰፊ ህዝብ አለን፣ ሰፊ ሪሶርስ አለን፣ ሰፊ መልካም ምድር አለን። ይህን ተጠቅመን ምን እያደረግ ነው? የኃይል ግንባታ አለን። በተቃራኒው የአብይ አህመድን ኃይል ምን እያደረግ ነው ነው እየተጫና ይመጣል እንበትናለን፣ እየተጫና ይመጣል እንበትናለን። ጠመንጃውና ሎጂስቲኩ እኛ እጅ ላይ ነው ያለው ማለት ይህን ስታሰበው በሬት ምን ያህል አብይ አህመድን ለመበት ሲመራ ትግል ሲደረግ ከፊት ለፊት ያለውን ግድግዳ ታፈርስና ከዚያ ግድግዳ ቀጥሎ ምን ሊከሰት እንደሚችል አተነትንም። በኢትዮጵያ ፖለቲካ ውስጥ በሌላ ዓለም ፖለቲካ ውስጥም ያጋጠሙ ትግሎች አሉ። የእኛ ግን ሁሌ የምናሰባት አብይ አህመድ ከወደቀ በኋላ ምን ይገጥመናል? ምን እናደርጋለን? ለዚህ ጉዳይ እንዴት እንዘጋጅ ነው። ስለዚህ ትግላችን አብይ አህመድን ከመጣል ባሻገር ስለሆነ አሁን አብይን ስለመጣል አለ የምንቸግረው ማለት፣ አብይ ድማ ራሱ አራት ኪሎ ዙሪያው ያለው ግቢ ገብርኤል አካባቢ ያለው ሰው እኮ ይጥለዋል። የካዛንቺስ ነዋሪዎች ይጥሉታል። የአራት ኪሎ የስድስት ኪሎ የውራይል አካባቢ ሰባ ሰው ቤተ መንግስት ቢገቡ እኮ ነገ አጉሮ እዚያ ያወጡታል። እኛ ግን እንደ ፋኖ ነው፣ እንደ አማራ የህልና ስጋት ስላለብን የህልና ስጋታችንን ለመቅረፍና ሰኪውር ለመሆን እንደ ህዝብ ምን ይጠበቅብናል? አብይን ከመጣል ባሻገር የሚኖረን ያለ ነው እንጂ አብይ አህመድ የወደቀ መንግስት ነው። ወንድም አገኘ